ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የጥቅምት 13 ቀን 2018 ዓ ም የጣና ቴሌቪዥን የእኩለ ቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ እያልን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ፋኖ አዳሩን ባደረገው ተጋድሎ ወሳኝ ገዢ መሬቶችን ተቆጣጥሯል። የብልጽግናውን ሰራዊት ወታደራዊ ካምፕና በርካታ መሳሪያም በእጁ አስገብቷል። ይህን ታላቅ ድል የተቀዳጀው በየትኛው ግንባርና የትኛው የፋኖ ክፍለ ጦር ነው የሚለውን በቀዳሚነት ከምናቀርብላችሁ ዜና ላይ ተሰሙታላችሁ። የብልጽግናው ጄኔራል በሕይወት ዘመናቸው ሰማዋለሁ ብለው ያልጠበቁትን ተቃውሞ አዳራሽ ውስጥ ሰምተውታል። የቀረበባቸውን ተቃውሞ መቋቋም ያልቻሉት ጄኔራል ከዚህ በኋላ እናንተንም በድሮን መምታት ይኖርብናል ሲሉ እስኪናገሩ ድረስ የተቆጡት ጄኔራል ማናቸው? ዝርዝሩን እናስደምጣችኋለን። እንኳንም የእኛ ልጆች ሆናችሁ እንኳንም ሳናቋርጥ ትግላ ሰላማችሁን ደገፍን። ይህን ያሉት የሸዋ አርሶ አደር ናቸው። የፋኖን ታላቅ ተጋድሎ ምስክርነት የሰጡት እኒ አርሶ አደር ስለ ፋኖ ቀጣይ ትግልም ፋኖ ሊተገብረው የሚገባው ነው ያሉትን አባታዊ አስተያየትም ሰጥተዋል። ውይይቱን ለየት የሚያደርገው የብልጽግናው አየር ኃይል ኮማንዶ በተቆጣጠራት ከተማ በቅርብ ርቀት ላይ መካሄዱ ነው የሚሉት አስተያየት ሰጪዎች ብልጽግና ማለት በእኛ ቀጠና ያረጀ ጅብ ሁኗል ይላሉ። ዜናችን በዝርዝር ያስደምጣችኋል። ህወት ሌላ ችግር ውስጥ ሊገባ እንደሚችል ተነግሯል። በተለይም የታጣቂ ቡድኑ ቁጣ እንደገና ሊቀሰቀስ እንደሚችል የተናገሩት የፖለቲካ ተንታኞች የትግራይ ክልል ጉዳይ አሳሳቢ ነው ብለዋል። ዝርዝር ዘገባችን የሚነግራችሁ ሰፊ ዘገባለም አለም የብልጽግናው ሊቀመንበር የቃላት ትንኮሳቸውን ከፍ ለማድረግ የጎረቤት ሀገር ጄኔራሎችንም መጠቀም ጀምረዋል። የብልጽግናው ሊቀመንበር ወክለው ወደ ኤርትራ የስድብ ሚሳኤል ያስወነጨፉት ጄኔራል ማናቸው? ዜናችን በዝርዝር ያስደምጣችኋል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ል በድጋሚ እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን በቀጥታ ወደ ዝርዝር ዘገባው እናልፋለን። ሰላሳ ወሎ ላይ ድል ተቀዳጀም። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ንጉስ ሚካኤል ኮራዳሩን ባደረገው ተጋድሎ በብልጽግናው ሠራዊት ላይ ታላቅ ድል መቀዳጀቱን አስታውቋል። የኮር አባናደው ሳጅን አደም አሊ ክፍለ ጦር ውጊያውን ያደረገ መሆኑንም የደረሰን መረጃ ያመላክታል። ትናንት ምሽት ላይ የተደረገው የንጉስ ሚካኤል አሊ ኮር አባናደው ሳጅን አደም አሊ ክፍለ ጦር ተጋድሎ ስትራቴጂካል ጠቀሜታ ያላቸውን ቁልፍ ቦታዎችን ነፃ ማውጣቱንም አስታውቋል። በዚህም ሰላም በርና አቧሬ በፋኖች የገቡ ሲሆን ብልጽግናው ካምፕ አድርጎት ሰዎች የነበሩም ደቁ እንዲወጣ ተገደዋል። ከሰላም ብርና አባሪ በተጨማሪም ከደንሳ አጅባር መገንጠያና እስከ መካነ ሰላምና የወግዲ ወረዳ መተላለፊያ ቁልፍ መንገዶችም በፋኖ ቁጥጥር ስር መሆናቸውን የዙ ቃል አቀባይ ክፍል ለጣና ቴሌቪዥን በላከው መረጃ አስታውቋል። የብልጽግናው ጥምር ጦር አባላት በፋኖ እርምጃ የተወሰደባቸው ሲሆን በርካታ የነፍስ ወከፍ መሳሪያዎችም በፋኖች መግባታቸው ታውቋል። የአማራ ፋኖ ብሔራዊ ኃይል አጼ ሚኒልክ ዛሬም በተለያዩ የወሎ ቤት አማራ ጠቅላይ ግዛት አውራጃዎች ብርቱ ውጊያ እያካሄደ መሆኑን ገልጾ የራያ ቀጠናው ውጊያ ዛሬም ቀጥሎ ውሏል። የብርጽግናው ሠራዊት በርካታ የድሮና የጀኔራል መድፍ ጥቃቶችን አከታትሎ ወደ ንጹሃን ማስወንጨፉን የገለጹት የጣና ቴሌቪዥን ምንጮች ፋኖ አሁንም ወሳኝ ገዥ ቦታዎችን አስጠብቆ መቆየቱን ተናግረዋል። ይህ በእንዲህ እንዳለ የአፋ ባጼ ሚኒልክ በቅርቡ በዘመቻ ድማሊና ከዚያም በኋላ እጃቸውን ለፋኖ የሰጡ የብርጽግናው ሠራዊት አባላት ትናንት ጉብኝት አድርገውላቸዋል። በሰሜን ወሎ ዞን በሀብሩ ወረዳ በወርጌሳ ከተማ በቀን 8 ሁለተኛ ወር 2018 ዓ ም በተደረገ ኦፕሬሽን እጃቸውን ለፋኖ የሰጡ አዲስ የተቋቋመው የብልጽግና 11ኛ 35ኛ ዋሊያ ክፍለ ጦር አባላትና በተመሳሳይ በተንታ ግንባር እጃቸውን ለፋኖ የሰጡ ሚሊሻ አባላት ናቸው። በልጅ ኢያሱ ኮር ከፍተኛ አመራሮችና በድርጅቱ አመራሮች ጉብኝት የተደረገላቸው በጉብኝቱም በእለቱ ስለነበረው የውጊያ ውሎና በምርኮኛ አያያዝ እንዲሁም በወቅታዊ የሀገሪቱ የፖለቲካ ጉዳይ ሰፊ ውይይት የተደረገ መሆኑን የገለጸው የዙ ቃል አቀባይ ክፍል መከላከያ ውስጥ እያሉ ይነገራቸው የነበረውና በፋኖ ተማርከው ከመጡ በኋላ በህዝቡም በሰራዊቱም በኩሩ አመራሮችም የተደረገላቸውን ክብካቤ እጅግ አስደሳችና ያልጠበቅ ነው ነው ሲሉ የብልጽግና ጥምር ጦር አባላት መናገራቸውን ቃል አቀባይ ክፍሉ ተናግረዋል። እጃቸውን የሰጡ የብልጽግናው ጥምር ጦር አባላትም ለጓዶቻቸው ያሉበት ሁኔታ እጅግ ሰላም እንደሆነና ባገኙት አጋጣሚ በአቅራቢያቸው ለሚገኙ የፋኖ አደረጃጀት እጅ እየሰጡ ሕይወታቸውን ቢያተርፉ መልካም ነው ሲሉ መልእክት ማስተላለፋቸውን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። የድሮን ጥቃቱ ለእናንተም አይቀርላችሁም፣ ጀነራሉ የብልጽግናው ካድሬዎች እና ጀነራሎቹ በወልዳ ዩኒቨርሲቲ በጥሩ ስብሰባ ከተሰብሳቢዎቹ ያልተጠበቀ ተቃውሞ ገጥሟቸዋል። የተሰብሳቢዎቹ ተቃውሞ ያስደነግጣቸው የብልጽግናው ጀነራል የድሮን ጥቃቱ ለናንተም አይቀርላችሁም ሲሉ ዛቻ አስተላልፈዋል። በሰሜን ወሎ ዞን ኮማንድ ፖስት ሰብሳቢና የወልዳያ ከተማ ከንቲባን ጨምሮ በሌሎቹም የዞንና የከተማ አስተዳደሩ ከፍተኛ አመራሮች የተገኙበት ስብሰባ በወልዳ ዩኒቨርሲቲም ተካሂደዋል። በወልዳ ጊዜ የተካሄደው ስብሰባ እንዳሁን ቀደሙ ልጆቻችሁን መልሱልን የሚል ተማጽኖ የተሞላበት እንደነበር የገለጹት የጣና ቴሌቪዥን የመረጃ ምንጮች ከተሰብሳቢዎቹ በአገዛዙ ጀኔራሎች ያልተጠበቀ መርስም ተሰጥቷል ተብሏል። የብልጽግነው ካርዶች በመድረኩ ቫድኖም የውጭ ኃይሎችና የዋት ተልኮ ተሸካሚ ነው ያሉ ሲሆን የጽንፈኛ ቡድን መንግስታችን ያቀረበለትን የሰላም አማራጭ የማይጠቀም ከሆነም እናንተኑ ጨምረው በድሮን ያስጨርሷችኋል ሲሉ ጀኔራሉ ዛቻ ማሰማታቸውን የደረሰ መረጃ ያመለክታል። ጄኔራሉ በአማራ ህዝብ ላይ የዘር ማጥፋት ጦርነት ያጎጀውን የሆዴድ ብልጽግና አገዛዝ መንግስታችን ብለው በመጥራት ሰራዊቱ ጸረ ህዝብ መሆኑን በግልጽ አሳይተዋል። የውይይቱ መድረኩ ተሳታፊዎች በበኩላቸው ከዚህ በፊት በነበረ መድረክ ሰላማዊ ድርድር ይደረግ ብለን ስንጠይቅ ፋኖ ጠፍቷል፣ የቀረውን ካለበት ይዘን እናመጠዋለን ስትሉ እንዳልነበርም፣ ዛሬ በአየር ኃይል የምትዋጉት ኃይል ትናንትም የነበረ ነው። አሁንም ቢሆን መንግስታችሁን ለእውነተኛ ድርድርና ውይይት እንዲዘ ጋጅ ንገሩት። የድሮን ጥቃቱ ከሆነ ጦርነቱ እኛም ብቻ ሳይሆን እናንተንም እየጨርሳችሁ መሆኑ አይጠፋችሁም፣ በማለት የብልጽግናውን ጄኔራል በጽኑ ሞግተዋቸዋል። በዚህ ብቻ ያላበቁት የስብሰባው ተሳታፊዎች እኛን የምትሰበስቡን መፍትሄው ጠፍቷችሁ አይደለም፣ ከፋኖ ጋር በሰላማዊ ድርድር የማትፈቱት አማራውን እርስ በርስ ለማጫረስ እንጂ፣ ዳር ደንበር ማስከበር የነበረበት መከላከያም መሀል ከተማ ላይ ምሽግ ሰርቶ የሚኖረው እናንተ፣ አንድ ጊዜ አጥፍተነዋል፣ ሌላ ጊዜ ደግሞ ልናጠፈው ነው የምትሉት ፋኖ አቅሙ ምን ያህል እንደሆነ ታውቁታላችሁ። ከዚህ በፊት ጠፍቷል ስትሉን የተወሰነ ሰው ሊያምናችሁ ሞክሮ ነበር። ቆይታችሁ ግን ድሮን ይዛችሁ ስትመጡ ቀድማችሁ የተናገራችሁት ውሸት መሆኑን አሳይታችኋል። አሁንም ፋኖ በአተላላኪነት ስትከሱት የማትታመኑት ለዚህ ነው። በግልጽ እንነጋገር ከተባለም ፖለቲካውና ፕሮፓጋንዳውን ተዉትና ፋኖ አቅም እንዳለውና እናንተም ሆነ መንግሥታችሁ በሚገባ የምታውቁትን ሀቅ ሳደብቁ ለእውነተኛ ድርድር ተዘጋጁ ሲሉ ገልጸዋል። የጦርነቱ መንስኤ ራሱ የብልጽግና መንግሥት መሆኑን የገል የገለጹት የመድረኩ ተሳታፊዎች የመከላከያ ሰራዊቱ የፖለቲከኞች መጠቀሚያ ከመሆን መታቀብ ነበረበት። እናንተ አገር ጠባቂ የኢትዮጵያ መከላከያ ነበራችሁ። አገር በፖለቲከኞች ትርምስምሷ ሲወጣም ወደ ህዝብ ከመዝመት ይልቅ አፈሙዛችሁን ወደ ፖለቲከኞች ማዞር ወይም ጉዳዩ የውስጥ ችግር ስለሆነም በድርድር ፍቱት ብላችሁ መቀመጽ ሲገባችሁ ወታደሩ እንዲያልቅ ወይም ህዝብን እንዲጨርስ ያደረጋችሁት ለስርዓቱ ወግናችሁ ስላዘመታችሁት ነው በማለት ተቋማቸውን በግልጽና በድፍረት ተናግረዋል። የመድረኩ ተሳታፊዎች በተለይም ለጀነራሎቹ በሰጡት አስተያየትም እናንተ የአንድ ሀገር ጀነራል ነን እያላችሁም ንጹሐንን ትጨፈጭፍ አላችሁም። ከዚህ ባለፈም የዓለም አቀፍ ህግን በተጻረረ መልኩም ቁስለኛ ከሆስፒታል አው ታችሁ ትረሽናላችሁ። ይህም የሚያሳየው ግልጽ የሆነ የዘር ማጥፋት እንጂ ሌላ አይደለም ወቀሳ ማቅረባቸውን የጣና ቴሌቪዥን ምንጮች ተናግረዋል። የመረጃ ምንጮቹ ስለ ብልጽግናው ጀነራሎችና ሲቪል አመራሮች የመድረክ መልእክታቸውን ሲገልጹ፣ ጫካ የገባውን ፋኖ ወደ ሰላም ከመመለስ ይልቅ የመድረኩን ተሳታፊዎች ወደ ጫካ እንዲገቡ የሚገፋፋ ብስጭት የተሞላበት ነበር ብለዋል። ከሁለት ሺህ ህዝብ በላይ የተገኘበት ህዝባዊ መድረክ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ነጻ ባወጣቸው አካባቢዎች የሚያደርገውን ህዝባዊ ውይይት አጠናክሮ ቀጥሏል። የብልጽግናው ወታደራዊና ፖለቲካዊ መሪዎች ከፍተኛ የፖለቲካ ፕሮፓጋንዳ በሰሩበት የመራቢት አውራጃ ሚዲያ ወረዳ አሬማ ከተማ በቅርብ ርቀት ጭምር ህዝባዊ ስብሰባዎቹ በስኬት ተካሂደዋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ሚዲያና ኮሙኒኬሽን ክፍል ለጣና ቴሌቪዥን በላከው መረጃ የአማራን ህዝብ የህሉና ትግል የደረሰበትን ደረጃም የትግሉ ባለቤት ለሆነው ለአማራ ህዝብ ማሳወቅና የትግሉንም ሂደት ህዝብ አስተያየቱን እንዲሰጥበት አላማ ያደረገም ህዝባዊ እይቶች ተጠናክረውም ቀጥለዋል። በትላንትናው ዕለትም ከሁለት ሺህ በላይ ህዝብ የተገኘበት ህዝባዊ እይት አካሂደናል ብሏል። በትጥቅ ትግል ሂደት ውስጥም የህዝብ ሁለንተናዊ ተሳትፎና ድጋፍ ወሳኝ ጉዳይ ነው። ያለ ህዝብ ድጋፍ የትጥቅ ትግልን ማካሄድ የማይታሰብ ነው። ህዝብ በባለቤትነት የያዘው የትልቅ ትግል መዳረሻ ግቡ ድል እንደሆነም ይታወቃል። ህዝብ ግን የትግሉ ባለቤትና ባለድርሻ መሆኑ የሚያሳይበትን መንገድ የትግሉ መሪዎቹ ማመቻቸትም ይጠበቅባቸዋል። ይህን የተረዳው የአማራ ፋኖን በተለያዩ የክልሉ ቀጠናዎች ህዝባዊ ስብሰባዎችን በማዘጋጀት ውይይቶችን እያካሄደ ይገኛል። በቅርቡ የአርሶ አደሩን ማሳ ሰብል ሲሰበስብ የነበረውና የተለያዩ ማህበራዊ፣ ኢኮኖሚያዊ ልማቶችን ለህዝቡ ያበረከተው የአማራ ፋኖ ሸዋ ጠቅላይ ግዛት ህዝ በሸዋ ጠቅላይ ግዛት ሁለት ቀጠናዎች በርካታ ህዝብ የተገኘበት ታላላቅ ህዝባዊ ውይይት መድረኮችን አዘጋጅቶ ነበርም። ህዝባዊ ውይይቶቹን አስመልክቶ መረጃውን ለጣና ቴሌቪዥን ያደረሰን የአፄ አምደጽዮን ኮር ሚዲያና ኮሚኒኬሽን ክፍል በሽዋ መራቤት አውራጃ በሜዳ ወረዳ ሬማ ቀጠና ዙሪያ የአጼዳዊ ክፍለ ጦር በአይነቱ ለየት ያለ ህዝባዊ ውይይት አካሂደዋል። ከቀራ መጀት ቀበሌ እና ካላቦ ቢራባ ቀበሌ ከተውጣጡ ከሁለት ሺህ በላይ ነዋሪዎች በውይይቱ ላይ ተሳትፎ አድርገዋል ብሏል። ግዙፉን ህዝባዊ መድረክ የመሩት የአፄ አምደ ጽዮን ኮር የአፄ ዳዊት ክፍለ ጦር አመራሮች ባደረጉት ሰፊና በሳል ውይይት ከማህበረሰቡ የተለያዩ ጥያቄዎች ተነስተው በክፍለ ጦሩ አመራሮች ምላሽና ማብራሪያ የተሰጠባቸው መሆኑን የተናገረው የኮር ሚዲያና ኮሙኒኬሽን ክፍል ሰሞኑን እናንተ ልጆቻችን ያደረጋችሁትን ፊልም መሳይ እውነተኛ ውጊያ በአይናችን በማየታችን በልጆቻችን ጀግንነት ዳግም ኮርተናል ሲሉ የስብሰባ ተሳታፊዎችም ተናግረዋል። ይህ በእንዲህ እንዳለ ተጠናክሮ በቀጠለው ህዝባዊ የውይይት መድረክ በተመሳሳይ በሸዋ ይፋትና ጥሞጋ ውራጃም በተለያዩ ቀጠናዎች የአፋድ ዋና ሊቀመንበርን ጨምሮ የሸዋ ጠቅላይ ግዛት ህዝብ እንዲሁም የአርበኞች ጦር ሠራዊት ከፍተኛ አመራሮች በተገኙበት ከአርበኞች ጦር የታደለው ወርቁ ብርጌድና የመሐመድ ስንዴው ብርጌድ ጋር በወቅታዊ የትግል ሂደቶችና ቀጠናዊ ፖለቲካዊ ጉዳዮች ላይ ያተኩረው ውይይት ማካሄዱን የአጼ አምደ ጽዮን ኩር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን በላከው መረጃ ገልጸዋል።

ሾልኮ የወጣው ደብዳቤ ችግር ፈጠረም። በቅርቡ በታጣቂዎች ጫናና ብርቱ ተቋሙ የገጠመው ህዋት ለጥያቄያችሁ ተገቢው ምላሽ እንሰጣለን፣ ለዚህም መመሪያ አዘጋጅተናል ብሎ መግለጹ ይታወቃል። ሆኖም የዋት ውሳኔ ሌላ ችግር መፍጠሩን ከትግራይ ክልል የወጡ መረጃዎች አመለከቱም። በደብረ ጽዮንና ፈትሎር ገብረ እግዚአብሔር የሚመራው የዋት ቡድን ለታጣቂ ቡድኑ ጀናሎችና አመራሮች መሬት መስጠቱን ከ500 ካሬ ሜትር ጀምሮ እስከ 140 ካሬ ሜትር እንደ ወታደራዊ ማድረጋቸውም በተዋረድ ስጦታም አበርክቶላቸዋል። በዚህ የመሬት ስጦታውም ጀነራል ፍሳ ኪዳኔ፣ ፍሳ ማንጁስ፣ ጀነራል ማሾ በየነም፣ ምግብ ኃይለ ጆን መዲድም፣ ጀነራል አይለ ስላሴና ሱዳን የሚገኘውን ሳምረ የተባለውን ታጣቂ የሚመሩት ጀነራል ሙዜን ጨምሮ ለእያንዳንዱ ጀነራል ከፍተኛ ስፋት ያለው የመሬት ስጦታ ማበርከቱ ነው ችግር የፈጠረው። የቤት መስሪያ መሬትና ደመወዝን ጨምሮ የጥቅማ ጥቅም ጥያቄ ያነሳው የታችኛው መዋቅርና ታጣቂ ቡድኑ ቢሆንም ህዋት ሽልማት ያበረከተላቸው ግን በታጣቂ ቡድኑ ፊት የተዘለፉት ጀነራሎቹ መሆናቸው ታ ታጣቂውን አስከፍቶታል። በዚህ የተነሳም ሌላ ችግር እንደተፈጠረበት ምንጮቻችን ገልጸዋል። ቀደም ሲል የተጠቀሱትን ጀኔራሎች ጨምሮ ለከፍተኛ መኮንኖች የመሬት ስጦታ መታደዱም በታጣቂዎች ዘንድ ቁጣን ቀስቅሶ ተጨማሪ አመጽ ያስነሳብኛል ብሎም የሰገው ሕወሓት በምክትል አስተዳዳሪው አቶ አማኑኤል አሰፋ በኩል ማስተባበሪያ ሰጥተዋል። ሾልኮ የወጣው የደብዳቤ ሌላ ቀውስ ሲያስነሳው ደግሞ መሬታቸውን ሊቀሙ የታሰቡት የእንደርታ ነዋሪዎች ቁጣ ነው። በድምሩ ለ49 የሕወሓት ታጣቂ ቡድን መሪዎች የተዘጋጀው የመሬት ስጦታ በ በንደርታ አውራጃም የሚኖሩ አርሶ አደሮችን በማፈናቀል የሚሰጥ እንደሆነ መገለጹ የአርሶ አደሮችን ቁጣ የቀሰቀሰ ሲሆን ከወዲሁም ይምጡና ይሞክሩን የሚል ዛቻም አቅርበዋል። በታጣቂው ዘንድም ሆነ በንደርታ አውራጃ ሕዝብ በኩል ብርቱ ተቃውሞ እንደሚነሳ መረጃው የደረሰው ህዋት አስቀድሞ ማስተባበልን የመረጠ ይመስላል። ከጀነራል ታደሰ ወረዳ ይልቅ በነደብረ ጽዮን ቡድን የሚወደዱት አቶ አማኑኤል አሰፋ የደብዳቤውን ይዘት ሲያስተባብሉም ለአምስት ጀነራሎች አምስት መቶ ካሬ ሜትር መሬት ተሰጣቸው የሚ ባለ ውሸት ነው ሲሉ ለማስተባበልም ሞክረዋል። በትግራይ ክልል ታጣቂዎች ዘንድ በብርቱ ወቀሳ የቀረበባቸውና አንዳንድ ቦታ ላይም በግልጽ ሲዘለፉ የነበሩት አምስቱ ጀነራሎችም ጀነራል ፍሳ ኪዳኑ ፍሳ ማንጁስ፣ ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ፣ ጀነራል ኃይለስላሴ ግርማ የወዲም በተይ ራሳቸውን የትግራይ ባህላዊ ጀነራል ብለው የሚጠሩት ጀነራል መግቢያ ኃይሌም እና ሜጀር ጀነራል ማሾ በየነ ናቸው። እነዚህ አምስት ጀነራሎች ለእያንዳንዳቸው አምስት መቶ ካሬ ሜትር ለቤት መስሪያ መሬት ቃል የተገባላቸው መሆኑ ደግሞ የትግራይ ክልል ታጣቂዎችን በእጅጉ አስቆጥቷል። ከቀናት በፊት አመጽ ወዳስነሱት ታጣቂዎች ሄደው የማረጋጋት ስራ ለመስራት የሞከሩት ጀነራል ማሾ በየነም ሲናገሩም ዝም እንዲሉ በታጣቂዎቹ ተቋሙ ቀርበባቸዋል። በተለይ አንድ ወጣት ታጣቂ አንተ የ80 ዓመት አዛውንትነም እኔ ደግሞ የ20 ዓመት ወጣት ስንታይ፣ ግን አንተ የ20 ዓመት ወጣት እኔ የ80 ዓመት ሽማግሌ ነው የምመስለው። ምክንያቱም እኔ የምበለውን አንተ አትነካም ሲል በቁጣ ሲናገራቸው ተሰምቷል። ጀነራል መግበይ ኃይልና ጀነራል ዮሐንስ ጆን መዲድም ሊሆኑ በተለያዩ ግንባሮች ከታጣቂዎቹ ጋር ያደረጓቸው ንግግሮች ተቋሙ እንደገጠማቸው አይዘነጋም። እነዚህ ጀነራሎች በኋላ በኩል ሽልማትና የጥቅማ ጥቅም ስጦታ ሲበረከትላቸውም ሰላምና ምግብ እንፈልጋለን ብሎ ተቋሙ የወጣውም የክልሉ ታጣቂ ኃይል ድጋሚ እንደሚያምጽዋት ዘግቶም ቢሆን የተረዳ ይመስላል። ኤርትራ ላይ ስጋት የላከው ዳጋሉ ወይስ አብይ? የኤርትራ መንግስት እያደረገ ያለውን እንቅስቃሴ የማያቆም ከሆነም አስመራን በድሮ እንዶ ጋመድ አድርጋታለው ሲሉ የሱዳኑ የፈጥኖ ድራሽ ጦር መሪ ጀነራል መሐመድ ሐምዳን ዳጋሎ መናገራቸውን ሚዲያዎቹ ዘግበዋል። ሁኖም ይህ የዳጋሎ መልእክት የእሳቸው ሳይሆን የውክልና መልእክት ነው ሲሉም የሚናገሩ ተንታኞች ብቅ ብለዋል። የሱዳኑ የፈጥኖ ድራሽ ጦር መሪ ይህን የተናገሩት የኤርትራ መንግስት ከኢራን የጦር መሳሪያዎችን ተቀብሎ ባል ቡርሃን ጦር እያቀበለ ነው በሚል ክስ ሲሆን ከሰሞኑ በርካታም የጦር መሳሪያዎች ሰራዊቶቹን ከኢራን ተጭነው ምጽዋ ወደብ ላይ መራገፋቸውን መረጃ መውጣቱን ተከትሎ ነው ተብሏል። መረጃዎች እንደጠቆሙት ይህን የኢራን መሳሪያ ለሱዳን ብሔራዊ ጦር እንደሚተላለፍ ተረጋግጧል ተብሏል። ጀነራል ዳጋሎ የኤርትራ መንግስት ባስጠነቀቁበት መልእክታቸውም ኤርትራ ከዚህ ድርጊቷ የማታቀብ ከሆነም የከፋ ነገር ይገጥማታል፣ ጉዳዩ እየገፋ ከመጣ አስመራ በድሮን ትወድማለች። የኤርትራ መንግስት በፖርት ሱዳን በኩል ተዋጊ ጀት ድሮኖችና የጦር አውሮፕላኖችን ለሱዳን ወታደራዊ መንግስት ድጋፍ ማድረጉን መሆኑን አረጋግጠናል። ይህ እንቅስቃሴ ፈጽሞ የማንታገሰው ነው ሲሉ መናገራቸውን የተለያዩ ሚዲያዎች ዘግበዋል። ሆኖም ለአፍሪካ ቀንድ ፖለቲካ ቅርበት ያላቸው የፖለቲካ ተንታኞቹም ይህ የአምዳን ዳጋሎ ሄሜቲ መልእክት የሳቸው አይደለም፣ የመልእክቱ ዋና ባለቤት የምኒልክ ቤተ መንግስት ቁጥር አንድ ሰው ነው ሲሉ ይናገራሉ። የዳርፉር ጀኔራል ንግግር ለብልጽግናው ሊቀመንበር ውክልና ወስደው የተናገሩት ነው በማለት የሚናገሩት የፖለቲካ ተንታኞቹም የኢትዮጵያው ጠቅላይ ሚኒስትር ከውራት በፊት ኦሜርላ ድረስ ወኪሎቻቸውን ልከው ተቀምጠው ከአልቡርሃን ጋር ለመነጋገር ቢሞክሩም የሱዳኑ ፕሬዝዳንት ፈቃደኛ ሳይሆኑ ቀርተዋል። በቅርቡ ደግሞ የኢትዮጵያ መንግስት የሚዋጉ ኃይሎችን ያልተቋረጠ ድጋፍ አድርጋለሁ ሲሉ ለኢትዮጵያ መንግስት ከባድ መልእክትም አስተላልፈዋል። የዳጋሎ መልእክትም ኤርትራን ለመምታት የኢትዮጵያ መንግስት የያዘውን እቅድ አመላካች ነው ብለዋል። ለአስመራው መንግስት ስር የሰደደ ጥላቻ ያላቸው አሜሪካዊ ዲፕሎማት ቲቦር ናዢ የኢሳያስ ዕጣ ፈንታ ሞት ወይም ስደት ነው ብለው የተናገሩት ሲሆን ለኢሳያስ አፈወርቂ ድጋፍ ታደርጋለች ተብላ በኢትዮ ፖለቲከኞች የምትወቀሰውን ግብጽንም አካሄዷን ማስተካከል አለባት፣ ኢትዮጵያን በዚህ ሰዓት መውቀስ አይገባም ማለታቸው ይታወሳል። እነዚህን የመሳሰሉ የዲፕሎማቱ ምስክርነትን ያገኙት የብልጽግናው ሊቀመንበር በኤርትራ ላይ ሰፊ ጦርነት ለመክፈት ዝግጅታቸውን አጠናቀዋል። በምድራቸው ያሰለጠኑትን የኤርትራ ተቃዋሚ ቡድን ታጣቂንም ሰሞኑን አስመርቀዋል። የሁሉ ዝግጅት ካደረጉ በኋላም ኤርትራን የበለጠው ግዘት እንዲደርስባት ማክፋት ወይም ደግሞ ዲማናይዝድ ማድረግ እንዳለባቸው ስለሚያምኑ በሱዳን ጦርነት ኤርትራ እጇን ማስገባቷን አንደኛው ወገን ወቀሳ እንዲያቀርብ ያስፈልጋል። ለዚህ ዓላማ ነው ጀነራል ሐምዳን ዳጋሎ ያስመረውን መንግስት ወቅሰው ዛቻ ያስተላለፉት። ሱዳን የራሷ ወደብ ያላት በኤርትራ ወደብ በኩል የጦር መሳሪያ ማስገባት ለምን እንዳስፈልጋት የሚገለጥላቸው ናምዳንዳጋሉና የብልጽግናው ሊቀመንበር ብቻ ናቸው። ደጋፊዎቻቸውም ይህንኑ በሬወለድ የውሸት ውንጀላ አምነው አበጀህ የኛ ልጅ የሚለውን የውዳሴ ዜማ ሲያቀርቡላቸው ይህን ሁሉ አይጠቅምም። ኮንትሮባንዲስቱ ጀኔራል በኤርትራ ላይ ያቀረቡት ውንጀላ ከኢራን የተቀበለችውን የጦር መሳሪያ በፖርት ሱዳን በኩል ለሱዳን ብሔራዊ ኃይል እያስገባች ነው የሚል ነው። ሆኖም ሱዳን የፈለገችውን የጦር መሳሪያ ለመግዛትም ሆነ ለመቀበል የኤርትራን አማላጅነት መጠቀም አያስፈልጋትም። የጦር መሳሪያ ማዕቀብ ተጥሎባታል ከተባለም ከኤርትራ በላይ በሱዳን ላይ ማዕቀብ አልተጣለም። ለዚህ ነው የአምዳንድ አገር ውስክስ ጠቢያለሽ በዳቦ ነው ሲሉ ተንታኞች የሚናገሩት የጄኔራል ሐምዳን ዳጋሎ ዛቻ የብልጽግናው ሊቀመንበር ውክልና ወስደው የተናገሩት መሆኑን የሚገልጹት የፖለቲካ ተንታኞቹ ከዚህ በፊትም የኢትዮጵያው ጠቅላይ ሚኒስትር አስመራን እንደጋዛ አድርጋታለሁ ሲሉም መናገራቸውን ያስታውሳሉ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የጣና ቴሌቪዥን የቀን ዜናችን የተከታተላችሁትን ይመስል ነበር። በአመሻሹ የዜና ጎጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።